ምን እየሆንሽ ነው? እኔ የምልህ ግን አንድ ጥያቄ ልጠይቅ። ጠይቂ። ምንድን ነው? ትወደኛለህ? ትወደኛለህ? አዎ፣ መልስልኛ። ደግሞ ምን የምልህ ጥያቄ ነው ጥያቄ ነው እንግዲህ፣ ጥያቄውን በጥያቄ አትመልስልኝ፣ መልስልኝ። እሱን እኮ አንቺም ታውቂዋለሽ። አሁን እኮ ስለማወቅ ስላለማወቅ አይደለም የጠየኩህን፣ ብቻ መልስልኝ። እኔ በቃ የመጨረሻ የዛሬ ውቄ ቆርጬ ነው ማለት ምፈልገው። ምን ነው ቆርጠሽ ማወቅ የምትፈልገው? ነገርኩህ እኮ ትወደኛለህ አትወደኝም? ነገረኛ ነው። ቁርጡን አውቀሽ መሄድ እ መልስልኛ እንደዛ ነው። ሰላምታም ተቀየረ እንዴ? ምን? አይ ምንም። ዝም ብዬ እንደዚህ ነበር እንዴ ሰላም ትል? ሰላም አለም ምን ነው? በሰላም ነው የፈለግሽኝ? አይ በሰላም ነው። ቆይ ግን ሰሞኑን ምን ሆነሃል? እኔ ምን ሆንኩኝ አልኩኝ? ማስቴ ፀባይ እኮ እንደ ድሮው አይደለም። ምንድን ነው የሆነው? እኔ ፀባይ ምን እንደሆነማ እራሱ ታውቀዋለህ። ምን እራሱ እንትን ደብቃለህ? ቆይ እሺ ፈልጌውን መሪው እንዲሁ ይኸውልሽ ማስቴ፣ እኔ እኮ ፈልገሽ ነው ምትሄጂ። አላልኩኝም አትሄጂ አላልኩኝም፣ ሂጂ በቃ ነው ያልኩኝ አይደለ? ስለዚህ በቃ ያንቺም ተምሪ። ታዲያ መቼ ነው እሄዳለሁ ካልኩኝ በኋላ አይደል እንደዚህ ፀባይ እየተለዋወጠ። እንግዲህ እሱን የእናንተ ሀሳብ ነው። የእኔ ፀባይ አልተቀየርም። እናንተ ናችሁ ተቀያየሩ። ምን ቆይ ቆይሽ እንደዚህ የለወጠ ምንድነው? እኔ ምንም አልለወጠኝም። ምንም ነገር የለም ከኔ መሄድ ይልቅ እኮ ይመስለኛል የስራው መቅረት ነው። አ እንደዚህ ያደረገ ምናልባት ይሆናል እንደሆነ እኮ በደንብ እያሳየኝ ነው። እና እሱን ከተረዳሽ አይበቃም? እሱን ከተረዳሽ አሁን ያንቺን ምንድን ነው። አብርሀም ግን እንደዚህ ነው ማለት ነው። ያው እንግዲህ ምናልባት እስካሁን ሳታውቂ ቅርተሽ ከሆነ እንደዚህ ነኝ ማለት ነው። ስለዚህ ያለሽ አማራጭ እኔ ለስራ በቃ ስራው እኔ ስራው እንዲቀር አልፈልግም። ምክንያቱም ስንት ነገር ያሰብንበት ነበረ፣ አልሆነም። በቃ አንቺም ትምህርትሽን ተማሪ፣ እኔም አማራጭን መያዝ ነው። ሌላ ምንም ነገር የለውም። ለአንድ ለባለ ሀገሮቹ ብለህ ነው ይህን ያህል ሌላውስ ቢሆን እሻ ምንድን አደርግ ነው እያልሽኛለሽ? እሻ ነው አሁን ክፉ ነገር ታናገሪሽ። እሺ ቆይ እኔ የምናደርግ ነው እንደዚህ? ፀባይ ልውጥ ውጥ ያለው እኔ ፀባይ ያልተለወጠም። በቃ ዝም ብዬ ነው፣ በቃ እንደድሮ ነበር። አሃ እኛ አይናችን ተጨፍኖ ነበር። አቆይ እናንተ ምን አደርግ ነው የምትሉኝ? ትናንትና ወለ እንደዛ ሲሆንብኝ፣ ወለ ዛሬ አንቺ ምንድን ነው የምትሉኝ? እሺ እሺ፣ ካጮህ ልበይቅ እኔ የምልህ ግን አንድ ጥያቄ ልጠይቅ። ጠይቂ። ምንድን ነው ትወደኛለህ? ትወደኝ? መልስልኝ። ደግሞ ምን ምን የሚሉ ጥያቄ ነው እ ጥያቄ ነው እንግዲህ ጥያቄውን በጥያቄ አትመልስልኝ፣ መልስልኝ። ሰነቋንችም ታውቂዋለሽ። አሁን እኮ ስለማወቅ ስላለማወቅ አይደለም የጠየኩህን ብቻ መልስልኝ። እኔ፣ በቃ የመጨረሻ የዛሬ ወቄ ቆርጬ ነው የምሄድ። የምንፈልገው ምን ነው ቆርጠሽ ማወቅ የምትፈልጊው? እንዴት ነገርኩህ እኮ፣ ትወደኛለህ አትወደኝም። ይሄ ምን ያጠማዘዛል? ንገረኛ ነው አውቀሽ ቁርጡ ነው። አውቀሽ መሄድ እንፈልጂ። እህ መልስልኝ። እንደዛ ነው አዎ? ምን እየሆንሽ ነው? ስማእሽ፣ ምንድነው አንተ እንደዚህ ያደረገ ነገር ንገረኝ። ማስቴንስ እንደዛ እያለቀሰች ለምን ጥላሃት ሄድ? እሺ ችግር ምንድነው? በያኔስ ተናደለምን ሌላ ቀን ልታናገር ስትሞክር አላናገርካትም። አብርሽ፣ ምክንያት ንገረኝ። እሺ ቅድም እስከ ካሜራ ጋር ሆነ ነው የደበከ ይልበል እሾውና በሽ ብቻችን ነው። በእናት ንገሪ። የልጅቱ ጥፋት እኮ ሌላ ጥፋት አጥፍታለች? እሺ ንገሪኝ። ከዚህ ውጭ ሌላ ጥፋት አጥፍታለች? ማለት እኔ ማስቴ አጥፍታለች እያልኩኝ አይደለም እኮ ማለት። አላውቅም፣ እኔ እንጃ። በጣም ነው እኔ ማስቴን ዋ ለማርያም እንወዳታለን እና ይሁን ለተከፋ አልፈልግም። አላ አይደል አሁን እኔ እንደዚህ ስላት በቃ ስርቃት ምናምንኩ እኔን ያልተጨነኩና እኔን ያልከፋ ይመስሎ ነው እንዴ? እና አብርሽ እንደዚህ ከሆነ ለምን ታዲያና ለምን አታናግራት? ልጅቱስ እንደዛ የጸጸት ስሜት እየተሰማት እሺ ለምን አንደገራት እላት ዋለ ዋለ ማለት ሰለ ማለት እኔ አሰብሁት በቃ አላልላ አሁን መሄዷ ግድ ነው በቃ ልትቀራት አልቻለችም። ስለዚህ ከሄደሽ ደግሞ እኛ በእኛ በኔ ምክንያት ስራ ቋረጡ፣ እንደዚህ ሆኑ፣ እንደዚህ እያደረጉ ነው በቃ ማለት እያለች ራሷን መውቀሷ እና ራሷን የጥፋት ስሜት እንዲሰማት ማድረጓ ስለማይቀር በቃ የሆነ ለስራ ብቻ መፈልጋት በቃ ስራ ስንሰራ አብረን ስንለያይ ደግሞ በቃ ምንም እንደማይመስለኝ ተረድታ በቃ ተስፋ ቆርጣብኝ። አላደለ በቃ ለካ ለስራ ብቻ ነው የሚፈልገኝ ማለት ነው፣ በቃ ብዙ ነገር የሚለኝ ሸቱ ነው ማለት ነው ምናምን ብላ ተስፋ ቆርጣ ታናዳብኝ። በቃ ጨክና ሄዳ እዛ በሰላም በቃ በአንድ ልቧን፣ ስራዋን፣ ትምህርቷን በቃ በአንድ ልቧ ትምህርቷን እንድትማር ብዬ በማሰብ ነው እንጂ እኔ እሷንን ለማስቀየም ምናምን ፈልጌ አይደለም። ምክንያቱም አሁን እንደዚህ እንደዚህ ብዬ ብልካት እዛ ሄዳም በቃ መጸጸቷ እኛ የሆነ ነገር በጎደለብን ቁጥር እኔ አብሬ በሆን እኮ ይህን ስራ እንሰራ ነበር እያለች ማሰቡ አይቀርም። ስለዚህ ሁሌም ራሷን እንደ ጥፋተኛ ቆጥራ ሁሌም ከምታዝን በቃ ተስፋ ቆርታብኝ። እሺ፣ ምንድን ነው ቆይ? ምን እያደረጋችሁ ነው? ቆይ አንተ ራስ ምን እያደረግ ነው ደግሞ? አዙረን ምን ምን እያደረጋችሁ ነው ትለናለ እንዴ? ለነገሩ ዋለ ነው ችግር ያለው። ዋለ ዋለ ምን አጠፋህ? እንደዚህ ዋለ ምን አጠፋህ? እንደዚህ ማድረግ ነበረበት። አዎ ማድረግ ነበረበት። ቆይ እኔ ሰው እንድጠላ ነበር? እሺ እኔ ሌላ አማራጭ ነበረ፣ ማስቴ ነገር ሌላ አማራጭ ነበረ እና ያ አማራጭ የሆነ እኔ እኮ አሁን ሁላችሁንም እጠልቻችሁ ነበር ልሄድ የነበረው። እሱማ የተሻለ ሀሳብ ነው ነው አይደል? የተሻለ ሀሳብ ነው። እና ታዲያ አንቺ በሆነው ባልሆነው እያለቀስሽ እና ያለቀስኩ እንደሆነስ ያለቀስኩ እንደሆነስ እኔን እንደዚህ ብለህ ሰው አስጠልታ ነው እንደ እንድሰደኝ የፈለኩኝ? እና ስታለው እሺ፣ ዝም ማለት ነበረብኝ በቃ። ያለኝ አማራጭ አንቺ በእኛ ተስፋ ቆርጥሽ ሄደሽ በሰላም ትምህርትሽን ትማሪ ነበር ነው አይደል? በጣም ነው የምትገርመው። እሺ፣ በጣም ክፉ ሰው ነሽ። ማስቴ አዎ፣ ክፉ ሰው ነው። አሁን እኮ እኔ ሁሉንም ሰው ጠልቼ ነበረ። ይሄን ደግሞ ካንተ አልጠብቅም ነበር። እሺ ይቅርታ። ሁሉን ነገር ካደረግክ በኋላ ነው ይቅርታ የምትለኝ? እኔ እኮ ማስቴ እኔ አንቺን ለመጉዳት ፈልጌ አይደለም። እሺ እኔስ ደስ ብሎኝ ነው የሚመስልሽ?

እሱ እሱንም ካወቀው ጥሩ። ለነገሩ እኔ ምን ጠሏቸው አልጠሏቸው እንደት አይደል? እና ታዲያ ምን እንድል ፈልገህ ነበር? ይቅርታ አደረግኩልህ አላደረግኩልህ እኮ ለእናንተ ምንም ትርጉም የለውም። ለእኔም ሆነ ለእናንተ ምን ማለት ነው? ደሞ ምን ጠልቻችሁን ብሄዳ ልል ይፍልግ ይቅርታ አደረግኩልህ አላደረግኩልህ ምን ያደርግልሃል? እኔ ማስቴ ላንቺ በማሰብ ነው። ምኑ ነው ለእኔ ያሰብክልኝ? እንዴት አልናደድም። እኔ ኮ ብቻዬን ነበረ መሄደው። ብቻዬን ስሄድ እንኳን እናንተ የባሰ ፊት ነው ያነሳችሁኝ። እኔ ስታላሳዝናቸው እና እኔ የተሻለው አማራጭ ስነ የመሰለኝ ማስ እኔ የተስፋ መቁረጤ እኔ ብቸኝነት መሰማቴ ነው። እሽንች እዛ ሄደች በሰላም ትምህርትሽን ትማራለች። አሁን እማራለሁ ለምንድነው ማልማረው? እናንተ በሰላም ከሰደዳችሁ ለምንድነው ማልማረው? ስታለሽንቆይነዋል የምር ግን አብርሽ እንደዚህ ያልጠበቀ ነበር። በጣም ክፉ ነው፣ እሺ በጣም ክፉ

ሁለተኛ ግን እንደዚህ አይነት ነገር እንዳታደርግ። ከዚህ በኋላ ግን ብታደርግ ይቅርታ አላደርግልኝ። እሺ፣ አሁን ግን ይቅርታ እሺ። እንደዛ ከሆነ